ጠፋዋለን ትንሽ ብታገኝም ይጠፋል፣ ያው ነው እና ስለዚህ ግን ጠቅያታለሁ ያለው ነገር መልሷ ምንን ይመስላል? ስለዚህ አሁን የፈለግኩት ሱመያ፣ አሁን ወደ ሱመያ ልመለስና፣ ጠይቄሽ ነበር፣ ይሄን ሁሉ ልፋት እኔን ለማድከም የፈለግሽው ለምንድን ነው? የማንኛልሽ የማን መጣሁኝ፣ ከዛ ተከትዬሽ መጣሁኝ፣ ፍለጋ ሮጠሽ መጣሽ፣ ከናዩ ጋርም የተፈጠረውን አያል አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራች ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? የሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ የሆኑ በክብረ ትላለው እንግዲህ በአዲስ ቪዲዮ በንግስት ሱመያ ሱመያ ኤንድ አዩ አዩ የብዙ ባለቤት ማለት ነው ነው አዩ በረኪና ሳኮን አዩ ያችኛይቱ ማለት ነው፣ ያችኛይቱ ልበላችሁ። የብዜ ባለቤት ወይም የዜድ መሳኑ ነው ልበላችሁ። ዜድ ናት አሁንና ብዙ ወርጅ ያለው እያለ የምትንጨረጨረው አቶ ዜድ ማለት ነው። እና ንግስት ሱመያ እንግዲህ ዛሬ ለሰይር ልጆችን ላሳየው ብላ መታለች ማለት ነው። እንግዲህ እስኪ አብረን እንከታተላለን ማለት ነው። እንግዲህ አይኔም እንዲ የምታወጣ ባኳለው አላስችል ሲል ያው አንድ አንድ ጊዜ ፈሰስ ስናደርገው የውስጥ እሳት በረድ ስለሚል፣ ለዛም ነው እንዴው ትንሽ ፈሰስ ሲል ታይኒ የውስጥ እሳት በረድ ስለሚል ለይ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ተደረጋችሁ ቤተሰብ ሁላ አዩን እንግዲህ፣ ወይም ደግሞ እንመልከት ማለት ነው። ማንን እንመልከት? ንግስት ሱመየን እንመልከት ማለት ነው። ለማንኛውም ላይክ ያረጋችሁ ቤተሰብ ማለት ነው። ወንዶችዬ እንግዲህ እንመለከታችሁ፣ ግራ ቀኝ፣ ቀኝ ወደ ግራ፣ ቀኝ፣ ግራ፣ ቀኝ ቀኝ፣ ግራ፣ ቀኝ እያልን እንመልከት ማለት ነው። ላይክ ሸር አድርጎ አዎ፣ ቦክስ ቦክስ እየተዳረጉ ነው ያሉት ማለት ነው። ሮኛል ከዚህ በኋላ አልፈልግሽም፣ አትፈልገኝም። እኔ ለእኔ ኖርማል ነው፣ ምንም ችግር የለውም። ምን ሲፈጠር ፈልግኝ አላልኩም። እኔም በነፃነት የፈለግኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ አብረን በልተንም እናጠፋዋለን። ትንሽ ብታገኝ ይጠፋል፣ ያው ነው እና ስለልጁም ጠይቄያታለሁ ያለውን ነገር መልሷ ይሄንን ይመስላል። ስለዚህ አሁን የፈለግኩት ሱመያ፣ አሁን ወደ ሱመያ ልመለስና ጠይቄሽ ነበር። ይሄን ሁላ አልፋት እኔን የማድከው የፈለግሽው ለምንድን ነው? የመን ኛልሽ የመን መጣወኝ? ከዛ ተከትይሽ መጣወኝ ፍለጋ ሮጠሽ መጣሽ። ከናዩ ጋርም የተፈጠረውን አየር ጀሚላም ጠፋች፣ ተመለሰች። እሱ አለፈ ሁሉም ነገር እና አኗርም ከሚስቱ ተጣላ፣ እሷም ሄደች። ይሁነሽ ትሂድ ሄደች ትሂድ፣ ችግር የለው። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ። ልጆቼን አሳይኝ በቃ። እንዴት አድርጌ የማየውሽ? የመንደርስ መጣሁ። አላሳዝንሽም አንቺ እሺ አንቺ ከነጋ አትኖሪ አትኖሩ። አንቺ ምን ስመት ትኖሩ? አንዴ ብቻ ሊያቸው እባክህ፣ ሊያቸው አንዴ ብቻ። አኗር ሲነካ ዘውሽ። ምን ከዚህ በላይ የምትፈልጊውን ነገር ተናገሪ። ምንድነው ከዚህ በላይ የሆነ ነገር እፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ፣ ለእኔ ክፈለኝ ባለችበት አሳድቼ ዘ እስካሁን ለሆን አለስ ክፈለኝ እና ውድ ቤት ሰዎች፣ እሱን እያም ንገሯት፣ ምከሯት። እና እንግዲህ ሳሄድም እንደሰማችሁት ማለት ነው። እንግዲህ እኔ መሮኛል፣ ከዚህ በኋላ አልፈልግሽም፣ ትፈልገኝም፣ እኔ ለእኔ ኖርማለሁ፣ ምንም ችግር የለውም። ምን ሲፈጠር ፈልገኝ አላልኩም። እኔም በነፃነት የፈለግኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ እውነት ለመናገር እዚህ ጋ ቃል እኔ ጋር ናት፣ እኔ ጋ ነው እንግዲህ ያለችው ማለት ነው። እንደጊዜው ከፈልግ ወንድምክም እንዳንተ ይወጣ ይፈልጋት ለማንኛውም ግን ቀሉ ቀል ነው። ቃል እኔ ጋ ናት ያለችው ያው ታቃላችሁላችሁ ማለት ነው። መናገር አይጠበቅብኝም ግን በአጭሩ እንግዲህ ሳይድም ለልድ እንግዲህ ሳይድም ለልጆች ከያዘን ክትመስላለህ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው፣ ይሄው እኔ ቃል ገባሁኝ በተመልካች ፊት፣ በእናንተ ፊት ቃል ገብቻለሁ ሳይድን ለማለት ቃል የምገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ በቃ አገናኘዋለሁ። ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን ምናምን እንገናኝና እንዛረግ እስከ እስከ አሁኑ እንገናኝና ላስረዳሽ ምናምን ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅልኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል ጠይቃለሁ። ያ ወንድ ልጅ የማን ነው ሰይድ? ልጁን ንገረኝ፣ የማነው ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድን ነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው? አልከኝ አለ። የምፈልገው ልንገር፣ ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ብዙ ይመርመር፣ ህፃኑ ማለት ነው ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርፃ እየተመረመረው ወረቀት የእኔኑ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቃዎች ትምክ ላይ የዛን ጊዜ ልጁ ያንተ ነው ወይስ የእኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለ አስመርምሪውና ልጁን ቪዲዮ ቀርፀሽ ላኪን ላይ በጣም ቀላሉ ማንም ክስፈልግ ሰው ልከ ጓደኞች ነፍ ሰው ነው የምታውቀው እዛ፣ በጓደኞች በፈለግከው ሰው በማንም ይሁን ወይም ዋናው፣ የወረቀት የምርመራ ወረቀቱን ነው ነው የማልፈልገው ግን እዚህ ጋር እኔ ለማጭበርበር ብለቅ ማለት ነው። ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየት የፊት እኔ አንተ እንደዛ ብታደረግ አንተም ሰው እንዳለ እኔም ሰው እንዳለ ታውቃላ። ስለዚህ እኔም የአንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ አንተ ወረቀት ስለደረሰ አ ነው ምናምን አለም እኔም በማጣራበት መንገድ አጣራለሁ። ስለዚህ ይው ቃልቃሌ ነው። አሁን በሆነ ነገር መተክ ዝም ብለህ ከዚህ ላይ ዩቱብ ላይ ወጥተህ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጥተህ ሌላ ቪዲዮ ምናምን ችግር የለውም እሱ። እንገናኝና ምናምን ምናምን እንዳትለኝ። በቃ በአጭሩ አስመርምር። በቃ በጣም አጭር እንትን ነው ምንም እኔንም አንተም የማያዳግመን ማለት ነው ታስመርምረዋለክ። ልጅክ አይደለም ልጅክ ነው በቃ። ይህንን ብቻ ነው ማወቅ እንፈልገው። ከመጀመሪያ ጀምሮ በየቪዲዮ ማራሱ እያወራሁ ነበር። ሳይዶ ልጅ ከማን ነው ዝም ልጅ ከማን ነው ዝም አዩ ገና ሲያገባ ነው ሳይዶ እንደዚህ እየተባለ መስለው፣ ችግር የለውም እሱ ምናምን ያለ ቀለል በጣም አቅሎት ማለት ነው። እኔ ደግሞ እኔ ስለናከኝ ማለት ነው እሱ ነገር ከአዩ ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው። በቃ ሰላም ነ ነው። ሰው በዛሬ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ የልጁን ጉዳይ ሳታጣራ እዚህ ላይ ወጥተህ እዚህ ባዝን ቪዲዮ ሰርታ ምናምን ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን እንዳትል፣ ቀጥታ ልጁን ደውለህ እዚህ ቁጭ ባልክበት ልጁን አስመርምር፣ ውጤቱን ንገረኝ። የዛን ጊዜ ልጆችህን ያው ቃል ገብቻለሁ፣ ቃሌን አላጥፍም። መጥቼ የትም ቦታ አዲስ አበባ ብትመጣ አዳማ ነይም ካልገኝ እመጣለሁ። ምንም ችግር የለውም። በቃ ምንም ሳልፈራ እኔ ሕግ ባለበት ሀገር እውነትህን እውነትህን እኮ ጀማ መሯሯጥ ሕግ ባለበት ሀገር አልሯሯጥም። ልጆቼ የፈለገው ነገር ቢሆን በዚህ እድሜያቸው እኔ ከአንተ ጋር ምናምን ፖሊስ ጣቢያ ለፖሊስ ጣቢያ አልመላለስም ብዬ ነው እንጂ ማን የትኛውም ሕግ ልጆች ላንተ እንደማይፈቅድልህ አውቃለሁ። በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል። እንደፈለግኩኝ መውጣት ስፈልግ አዳማ በፈለግኩ ሰዓት መጥቼ መሄድ ፈልጋለሁ፣ የፈለግኩት ቦታ እኔ ልጆቼ ቤተሰብ አውቀው እንዲያድጉ ፈልጋለሁ። ቤተሰቦች ጋር መጥቼ ለምን ቤተሰቦች እኔን ስለሚወዱ። ስቷ ማለት ነው ንግስቷ እጥር ምጥን ያለች መልስ አስቀምጣ ዳል ማለት ነው። ሰየው አትንዛዛ፣ እጥር ምጥን ያለችው መልስን ይዘቅረብ ማለት ነው። ለማንኛውም እንካታል ዴማንዱን ማለት ነው። ሽ እስኪ እንከታተል። አንገትህ አስቀድሞ እኮ ቅልጭ ቅልጭ እያለ ነው። አንገትህ አስቀድሞ ማለት ነው እንዴ! ተቀደመ። ይቺ ጠጋ ጠጋ ቃል ማንሳት ነው። አለም በመንፏቀቅ እኮ ጠጋ ጠጋ ሳብ ሳብ እ ሳብ ሳብ እያለ ጨናቀኝ። ሳብ ሳብ ጭው ሊቀመስ ነው እንዴ ነው እንዴ ልታረጋ ፈልግ አለ አገጭህ አንድ ስንዝር ያከላል። ያዘው ያሰራ የነገር ጠጋ ጠጋ አለ። እያጣጣመ እያጣጣመ ነው እናዬ። እያጣጣመ ነው እናዬ። ጠጋ ጠጋ እያለ ነው አዩ

እያንተ ሴጣና ላራ ያንተስካፋ እንዲው አይንህን በጨወጠፍ አድርገለኩ ኳሳላርክ በነገራችን ላይ በስተጀርባህ በኩል የሆነ ነገር ይዘህን የመጣኸው እንጂ በኸይርህ እኮ አልተጠጋህም። የረናቴ ራራራራራራ ይሄ ሰው እየማበድ ነው አይደለም። እንዲ አዩ ተመቸው። ወዲህ መዋረር ጀመርሽ። እስኪ ላይ እያደረጋችሁ አዎ፣ በቴስታ ቴስታ ቴስታ በሉት። ለማንኛውም ጨው እያለ

እንዴት መጠራም እኮ ያጠጋኛል። አንተ ወዬ እንዴ! አረ ነውር ነው። እንደው ከለል እንኳ በል። ካሜራ ማን ሆነ ፊት አስቀመጣ ነው እንዴ? አንተ ወዬ አረ ወርባለ። ለማንኛውም ካሜራ ማን ሆነ ፊት አስቀመጣ። አንፍ አንፍ። አረ ሸም የሚባል ነገር ነው እንዴ? ዲራማ እንዴ እውነት የምትሰሩት ነው? እስኪ ምንድን ነው አዩ፣ አዩ አዩ ዲያና አልነበርሽም፣ እንጂ አይሽና። አንቺ ፈሪ በብርጭቆ በይው። ዘሎ ሊለኳስ ነው። ዘሎ ዘሎ ሳይሆን ነው አላይቶ ወይ ደግሞ ወዲያው አላጣፋ ነው። እቺን ጭንቅላቱ ወዴ፣ ጭንቅላቱ ጭንቅላቱ ወዴ፣ እቺን መልሽለት ማለት ነው። ይሄን የረዘመው ዋርማ እናቴ፣ ሁለት ብርጭቆ የሚይዝ ውሃ ዋርማ፣ ሀገራችን አላይ ዱር ዋርማ፣ ቅል ማለት ነው። አረቦቹ እዚህ በሉት አለ። እኛ ሀገር ደግሞ ዋርማ እንጠቀመዋለን፣ በተለይ ቆላ ሀያቶች እኔ ቆለኛ ናቸው አያቶች፣ እናቴ ቆለኛ ስለሆነች እኔ በአባቴ ቤተኛ በእናቴ ቆለኛ ስለሆንኩ፣ ስለዚህ ዋርማ ይጠቀማል። ይቺ ጠጋ ጠጋ ቃላማሰን ዋርማ ይህን ዋርማቱን ወደ ዛቸር ወላሂ፣ ጠጋ ጠጋ እያለ ሀቂቀትን የሆነ ያሰበላን ነገር አለ ማለት ነው። እንዲህ በአንድ ቀን በሶስት ቀን፣ አረ ሰውዬ፣ ገረዴ በይው፣ አላበዛውም፣ እረፍ በይው፣ ወላሂ እረፍ በይው፣ አለበለዚያ በጥፊ አገናጭ ነው።